አሁን እኮ እንደሚለት ምናምን አይፖስትም፣ ሳይመርበሰ ቁሱ ልጆች አይፖስቱም። ግን እንደዚህ የሚወዱ ሰውን ማማር፣ አትፖስትም። ለምን ባለ የሷ እድገት ስለምትፈልግ ነው። አሁን እኛ አሁን ደግሞ መቶ ምናምን እንትን ቶክቶክ ፖሎላ አለኝ፣ አልፖስታት። ለምንድን ነው የምፖስተው? እዚህ ጋር እኮ እሷ እንደምትጠቅም ነው የምፈልገው። እዚህ ጋር አምጥቼ ፖስታ አደርጋሉ። ምንድን ነው አይና ነው ቶክቶክ ላይ ሩጣ ቢ ከነ ድምፁ አምጥቶ ፖስት ስለሚያደርጉ ብዙ ልጆች አይችሉ። ስለዚህ አትኮስጡ ሙዚቃ አስገቡ። ከዛ በኋላ ደግሞ ሰዓት ከሄደ በኋላ አንድ አራት ሰዓት አምስት አካባቢ ቆይ በኋላ ቢፖስቱም ችግር የለም። እዚህ ያ ግን ቻና ላይ ቆርጦ ከነ ድምፁም ኮሰቶ ጥሩ አይደለም። እኔ ይሄ እሱ ለመናገር ከአንድ ሰከንድ በኋላ አይሄዱ። ከአንድ ደቂቃ በኋላ መሄድ የለባቸውም። እንጂ ጥሩ ነው። ቢካዊ ሰው ጓጉቶ ይሄዳል። ገባሽ? ግን ሲፖርት የሚያነዱኝ ለምድለ ቻናላ ማያስቀምጡት ከታች ቻናላ ከታች ካስቀመጡት እኮ ሰው ሰርች አድርጎ ቶሎ ብሎ ነው የሚሄደው። ገባች? እንጂ ጥሩ ነው። በቃ አሁን ኢትዮጵያ ያሉ ሰዎች አሉ። ማማር ምን መሰለሽ አንድ ነገር ንጋርሽ እዚህ ጋር ከነ ሙዚቃ ምተሽ ፖስት ብታደርጊ ሰው ይሄዳል። ለምን ምንድን ነው ብሎ በጓጉቶ በሙዚቃ አይቶ ሮጦ ይሄዳል። ግን ከነድምፁ ፖስት ካደረሽ እዚህ ያያሉ። ከዛ በኋላ ለምንድን ነው የሚሄደው ይላሉ። ግን ወደ ሙዚቃ ነው አሁን እሱ ጥሩ ነው። እሱ ጥሩ ነው፣ ግን የበለጠ ደግሞ ያለ ሙዚቃም የአንድ ሰከንድ ካመጧት ማለት ነው። የቀረ ለማየት ሰው በተለይ የመጀመሪያ ቢያመጡ ጥሩ ነው። የቀረ ሰው ለማየት ማለት ነው። ከአንድ ደቂቃ በኋላ መሄድ የለባቸውም ማለት ነው። ገባሽ ለወርቅ ያግዛታል። ጥሩ ነው። ኢቨን ኢትዮጵያ ያለ ኖቲፊኬሽኑ ኦል ማይነካ ሰው አለ። ገባሽ? ኖቲፊኬሽኑ ኦል ማይነኩት ሰው አለ። ዝም ብለህ ሰብስክራይብ አድርጎ የሚሄዱ ሰዎች አሉ። ኦል ከነካሽው፣ አዎ እነዚህ ማይኖክ ሰዎች ግን አሉ። ከዛ የሷ ቻናል ከታች ካለ ሰው ሰርች አድርጎ ለማየት ይሄዳል። ከእኔ ቤት ብዙ ሰው ነው የሚሄደው የሚያየው ማለት ነው እየቀረ። ስለዚህ ከቻላቸው የመጀመሪያው ነው ሙሉ ቪዲዮ ከመጣማ እንዴት ይታያላታል። ቪው እኮ ያሄድም